ወደ ቤተ እግዚአብሔር ሲሄዱ ምን መልበስ እንዳለብዎት አስበው ያውቃሉ? ያ ነጭ ልብስ ያ ረጅም ቀሚስ ወይም ነጠላ ሴቶች ራሳቸውን መሸፈን ለምን አስፈለገ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአለባበስ ሥርዓት ከዘመናት የመጣ ልማድ ብቻ አይደለም። ከጀርባው ታላቅ መንፈሳዊ ሚስጥርና ትርጉም አለው። ከብርሃን ልጆች መሆናችንም እስከ ዘላለማዊቷ የብርሃን ሀገር ድረስ የሚዘልቅ ምስክርነት ነው። ዛሬ እነዚህን ሶስት የቤተ ክርስቲያን አለባበስ መሰረቶችን፣ ነጭ ልብስ፣ ረዥም ልብስና መከናነብ ከቅዱሳት መጻሕፍትና ከሥርዓተ ቤተ ክርስቲያን አንጻር አብረን እንፈትሻለን እስከ መጨረሻው በቤተ ክርስቲያናችን ነጭ ልብስ መልበስ የመጀመሪያው ሥርዓት ነው። ነጭ ንጽሕናን፣ ቅድስናን፣ ብርሃንን ያመለክታል። መጽሐፍ ቅዱስን ስንመለከት ነጭ ልብስ ከመላእክት ጋር ይያያዛል። መላእክት በልደት በትንሣኤ በዕርገት ጻዕዳ ነጭ ለብሰው ታይተዋል። ወርየቱ ከመመብረቅ ወልብሱ ጻዕዳ ከመበረድ፣ መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር ይለናል ማቴዎስ ወንጌል ምዕራፍ አያ ከቁጥር 3 ላይ ጌታችንም ኢየሱስ ክርስቶስ በደብረ ታቦር በተገለጠ ጊዜ ፊቱ እንደ ፀሐይ አበራ ልብሱም እንደ ብርሃን ነጭ ሆነ ይለናል የማቴዎስ ወንጌል ምዕራፍ 17 ቁጥር 2 ላይ። ነጭ ልብስ መልበስ የጌታችን የትንሣኤ ምስክርነት ነው። እኛ የዓለም ብርሃን የሆነው የክርስቶስ ልጆች መሆናችንን የምንገልጥበት መንገድ ነው። በጥምቀት ጊዜ የምንለብሰው ነጭ ልብስን ልብሰ ጸጋ ተብሎ የሚጠራው የኃጢአት ርኩሰት የራቀን የንጽሕና ልብስ የተጎናጸፍን ነውና፣ ሐዋርያቱን እናንተ የዓለም ብርሃን ናችሁ ተብለው የተነገረው ቃል ተከታዮች መሆናችንን በልብሳችን እንመሰክራለን። የነጭ ልብስ የመጨረሻው ምስጢር ደግሞ የምንጠብቃትን የዘላለም ሕይወትን መንግሥተ ሰማያትን ምሳሌ መሆኑ ነው። ያች ሀገር ሌሊት አይኖርም እግዚአብሔር ያበራላቸዋልና ተብሎ ራእይ ምዕራፍ 22 ቁጥር 2 ላይ ተብሎ እንደተነገረላት የብርሃን አገር ናት። ቅዱሳን ሳርቃንም በዚህ ዓለም ሳሉ ሲበቁ ብርሃን ለብሰው ብርሃን ተጎናጽፈው ይታያሉ። ና በወዳኛውም ዓለም አሜሃ የበረሁ ሳርቃን ምስፍተ እድ እምብርሃ ነጻ። ያን ጊዜም ሳርቃን ከፀሐይ ይልቅ ሰባት እጅ አበርተው ይታያሉ ተብሎ ተነግሮላቸዋል እና እኛም የእነሱ ልጆች በመሆናችን የምንገባባት የምንወርሳትም ዓለም መንግስተ ሰማያት ማለትና ሌሊት ክረምትና በጋ የማይፈራረቅባት ፀሐይና ጨረቃ ከዋክብት የማያስፈልጓት ሀገር ቅድስት ማእምንት ናትና ያች የምትጠብቀን መሆናችንን የዛች ወራሾች መሆናችንን ለመግለጥና ለማስረዳት ሁልጊዜ ጊዜ ነጭ ነጭ ለብሰን ደምቀን እንታያለን። ከእንግዲህ ወዲህ ሌሊት አይኖርም። የመብራትን ብርሃን ወይም የፀሐይ ብርሃን አያስፈልጋቸውም እግዚአብሔር ያብራላቸዋልና። ራእይ ምዕራፍ 22 ከቁጥር 5 ላይ ካህናት በቤተ መቅደስ የሚያገለግሉበት ልብስ ይህንን የሚያስረዳ ነውና ለቤተ መቅደስ ማገልጊያ ነጭ ልብስ ይሆን ዘንድ ይገባል። በሌላም ጊዜ ካህናት የወታደርና የአናጢ የጠቢቦችንም ልብስ አይልበሱ። ክርስቶስን የሚያገለግሉ ካህናት ከዚህ ከተነገረ ሁሉ ልብስ ሊለብሱ አይገባቸውም። እንደነዚህ ያሉትንም ልብሶች ከመልበስ ይከልከሉ። ጌታችን ለደቀ መዛሙርቱ ልብስ አታብዙ ብሎ አስተምሯቸዋልና። ቀለም የገቡበትን ቀለም የተነከሩትን እነዚህን ልብሶች ባለመልበስ ዮሐንስ መጥምቅን አስመስግኖታል። እነዚህም የተድላ ልብሶች ናቸው። እንደ እነርሱ ያለበሱትን ትርፋን ነቢያትን፣ ቅዱሳን ሐዋርያትን፣ ጠቢባንንም አያስመሰገናቸው ተብሏል በሉቃስ ወንጌል ምዕራፍ 3 ከቁጥር 8 ላይ። ከነጭ ልብስ በተጨማሪ ሥርዓቱ ረዥም ልብስ እንድንለብስ ያዛል። ረዥም ልብስ ለብሶ መሄድ የስርዓትና የትሕትና ምልክት ነው። በተለይ ወንዶች ሲወጡ ዋት ባታቸውን ሴቶችም ሀፍረተ ስጋቸውን በስርዓት እንዲሸፍኑ ነው። መጽሐፉ እንደሚገልጸው አጭር ልብስ ሲወጣ ባቱን፣ ሲገባ ደረቱን እያዩ የመጡበትን ዓላማ ረስተው በሰይጣን ወጥመድ ተይዘው በፀሐይ ዝሙት፣ በሐጸ ዝሙት ተነድፈው እንዳይሄዱ ነው። ቤተክርስቲያን በስርዓት ለመቆም ሳይሆን በአይን መቃዠት እንዳንወድቅ መከላከያ ነው። ዳግመኛም ምእመናን የአባጋ ምሳሌዎች ናቸው። በግ ኃፍረተ ስጋውን በላቱ እንደሚሰውር ምእመናንም ኃፍረተ ነፍሳቸውን በንስሓ ኃፍረት ስጋቸውን በልብሰ መሰወር ይገባቸዋል። እንዲሁም ቤተ ክርስቲያን የገነት ምሳሌ እንደሆነች ምእመናንም የአዳም የሔዋን ምሳሌዎች ናቸው እና አዳምና ሔዋን በገነት ለብሰው ብርሃን ተጎናጽፎ ይኖሩ እንደነበረ ምእመናንም በቤተ ክርስቲያን ልብሰ ጸጋቸውን መጎናጸፊያ መጎናጸፍ ይገባቸዋልና ስለዚህም አጭርና አዳፋ ልብስ ለብሶ መግባት ክልክል ነው። ኩፋሌ ምዕራፍ 5 ቁጥር 5 ላይ ጌታ በወንጌል መንግስተ ሰማያትን ለልጆቹ ሰርግ ባደረገ ንጉስ መስሎ ባስተማረው ትምህርት ውስጥ በሰርጉ ከታደሙት ሰዎች መካከል አንዱ የሰርግ ልብስ ያልለበሰ በመሆኑ የታደሙትን ሰዎች ለማየት የገባው ንጉስ፣ ወዳጄ የሰርግ ልብስ ሳትለብስ ወደ ሰርግ ቤት ለምን ገባ ብሎ ሲጠይቀው ምንም ምላሽ አልነበረውም እና ዝም አለ። ይህንን ሊቃውንት ሲያብራሩ ምን ነው በአጣ ቢቸግረኝ አይለውምን ቢሉ ያንኑ ከውሃ ባደረስከው ከውሃ በነከርከው በውሃ ባጠብከው ይለዋልና ብለዋል። እናም ምንም ባይኖረውም ያንኑ ያለውን ከውሃ ሊያደርሰው ሊያጥቦ ይገባ ነበረ። ልብሱ አዳፋ ነገረ ጎዳፋ ሆኖ ልቡናውን ከትዕቢት ሰውነትን ከኃጢአት ሳያነጹ እጅን ለመጽዋት አንደበትን ለጸሎት ሳያዘጋጁ ወደ ቤተ ክርስቲያን መሄድ አይገባም። እግዚአብሔር ሙሴን አለው፣ ውረድ ዛሬና ነገ ራሳቸውን ያንጹ ልብሳቸውንም ያጥቡ ዘንድ ሕዝቡን እዘዛቸው ብሎ ዘጸአት ምዕራፍ 19 ከቁጥር 10 ላይ ተናግሯል። ቤተ ክርስቲያን የደብረ ሲና ምሳሌ ናት። ሰው እርቃኑን ሆኖ ሊታይ አይገባምና እንኳን በክርስቶስ አምኖ በጥምቀት የማይታይ የጸጋ ልብሰ ብርሃን የልብሰ ክርስቶስ ስጋና ዕዳም የከበረ ክርስቲያን ይቅርና በብሉይ እንኳን ሴምና ያፌት የአባታቸውን እርቃን ላለማየት ልብሳቸውን ጋርደዋል። ሴምና ያፌትም ልብስ ወስደው በጫንቃቸው ላይ አድርገው የኋሊት ሄደው የአባታቸውን አፍረ ራቁትነት አልብሰው፣ ፊታቸውም ወደኋላ ነበር፣ የአባታቸውንም ራቁትነት አላዩ የሚለና ዘፍጥረት ምዕራፍ 9 ከቁጥር 23 ላይ ስለዚህ ሰውነታችንን ከኃጢአት ልቦናችን ከትዕቢት ነፃ አድርገን ንጹህ ልብስ ለብሰን እንደ ሙሴ ትእዛዝ ልብሳችንን አጥበን መቅረብ አለብን። ሶስተኛው የምንመለከተው ሴቶች ይከናነቡ፣ የክብርና የትሕትና መገለጫ የሆነውን ሶስተኛውና አስፈላጊው ሥርዓት ደግሞ የሴቶች መከናነብ ነው። ሐዋርያው ቅዱስ ጳውሎስ ራሷን ሳትከናነብ የምትጸልይ ወይም የምታስተምር ሴት ሁላ ራሷን ታዋርዳለች፣ ራሷን እንደተላጨች መሆኗን ነውና አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 3 ላይ በማለት ሥርዓቱን አጽንቷል። መከናነብ የሴት ክብር፣ ትሕትናና ሥርዓትን መቀበል ያሳያል። በላዬ ገዢ የለብኝም ማለት አይደለም። ይልቁንም ከማይታየው ጎን ከወንድ መፈጠሯን አውቃ በንጽህና ራሷን፣ ፊቷን ከዓይን መጠበቅ ነውና በተጨማሪም ቤተ ክርስቲያን የሥርዓተ ጾታን ጠብቃ እንድትኖር ታስተምራለች። ሴት የወንድ ልብስ አትልበስ፣ ወንድም የሴት ልብስ አይልበስ፣ ይህ የሚያደርግ በአምላክ በእግዚአብሔር ዘንድ የተጠላ ነውና፣ ዘዳግም ምዕራፍ 22 ቁጥር 5 ሴቶች ሱሪን ወይም የወንድን ልብስ መልበስ፣ ወንዶችም የሴትን ልብስን መልበስ የተከለከለ ነው። ይህ ደግሞ በቤተ ክርስቲያን ውስጥ ብቻ ሳይሆን በአጠቃላይ በክርስቲያናዊ ሕይወት ውስጥ ሥርዓትን የሚያስጠብቅ ህግ ነው። በቤተ ክርስቲያን የአለባበስ ሥርዓት ላይ ምክንያታዊ ያልሆኑ ምክንያቶች እየደረደሩ ሥርዓት ማፍረስ ከተጠያቂነት አያድንም። በአጠቃላይ ነጭ ልብስ መልበሳችን የብርሃን ልጆችና የትንሣኤ ምስክሮች መሆናችንን፣ ረዥም ልብስ ደግሞ ትሕትናን፣ ንጽህናን፣ ሥርዓትን የያዘ ልቦናን መግለጫ መሆኑን፣ ሴቶች መከናነባቸው ደግሞ ክብራቸውንና ሥርዓትን አክባሪነታቸውን እንደሚያረጋግጥ አይተናል። ወደ ቤተ ክርስቲያን ስንሄድ ልክ እንደ ጥንት አባቶቻችን እናቶቻችን ነጭና ረዥም ልብስ ለብሰን ሴቶችም ተከናንበን በስጋና በነፍስ ንጹህ ሆነን መታየት የክርስቶስን ክብር የምንገልጥበት መንፈሳዊ መንገድ ነው። እንግዲህ ይህንን ታላቅ መንፈሳዊ ትርጉም ተረድተን የቤተ ክርስቲያናችንን ስርዓት በደስታና በአክብሮት እንጠብቅ። ይህን ቪዲዮ ላይክ ያድርጉ፣ ለሌሎችም እንዲደርስ ሼር ያድርጉ፣ እንዲሁም የቤተ ክርስቲያናችንን ትምህርቶች ለመከታተል ሰብስክራይብ ማድረግን አይርሱ! በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ቆየን። ሰላም።